ሰላም ጤና ይስጥልን ውድ የራሱ ስፖርት በኢትዮጵያ ቤተሰቦች እንደምን አድራችኋል? እነሆ በሐሙስ ማለዳ ስፖርታዊ ዜናዎችን የምንደርስበት ሰዓት ላይ ደርሰናል። በዛሬው የሐሙስ ማለዳ ምራ ግብራችን እንግዲህ የተሰሙ አዳዲስ ስፖርታዊ መረጆችን እና ከትናንትና የተደረጉ ጨዋታዎችን ሬታ አጠር ባለመልኩ የምንዳሰስ ነው የሚሆነው እናንተ እስከ ፕሮግራማቸን ፍሰሚ ደስ አብሯችሁ እንድትቆዩ ጋበዝናችሁ አብሯችሁን እንድትቆዩ ብቻ ሳይሆን ደግሞ ቻናችንን ሰብስክራይብ ያደረጋችው ቤተሰብሆን ዘንድ ግብራችንን ማቅረብ ወዳሉ ከሀገር ውስጥ መዶጆቻቸ መቅድሚያን ስንነሳ ልናነሳ ምንችለው ኢትዮጵያ ፕሪሜር ሊግ ነው። ትላንትና በኢትዮጵያ ፕሪሜር ሊግ በአዲስ አበባና በሐዋሳ አራት የተለያዩ መህል ሀገሮች ተከናውኑ ነበረ። ሲዳማ ቡና ባለቀ ሰዓት ማስቆጠሮ ግብ አፋሽ ድል ተቀናጃል። የሲቪ ኢትዮጵያ ፕሪሜር ሊግ ሰበተኛ ሳምንት ጨዋታዎች ትላንትና ሚቀጥለው ሲደረጉ ሰባሳ ሲዳማ ቡና ከመቻል አገናኝቶ በሲዳማ ቡና ሁለት ለአንድ አሸናፊ ቡና ሁለት ግቦች ለተመልካቾች እንቅስቃሴ ሲታይበት መቻል ኋላ ይህን ተከትሎ ሲዳማ ቡና የኢትዮጵያ ፕሪሚየር ሊግ መሪነት አጠናክሮ ቢቀጥልበት ወሳኝ ድል ሲያሳካ መቻል በአንጻሩ የሊጉ መሪ የሚሆንበትን ድል ከመሪው ጋር ያለውን የነጥብ ልዩነት የሚጠብቅ እድል ሳይጠቅምበት እንደቀረ ነው የተመለከት ነው ማለት ነው። ሌላኛው በተመሳሳይ ትናንትና ከተደረገ እንደዚሁ ጨዋታ ቅዱስ ጊዮርጊስ ሰፊ ያስመዘገበት ሁኔታ ተፈጥሯል። በቀን ዘጠኝ ሰዓት ሲል በሐዋሳ ዩኒቨርሲቲ ተካሂዶ በነበር የሲቪ ሰባተኛ ሳምንት ፕሪሚየር ሊግ ቅዱስ ጊዮርጊስ ከኢትዮ ኤሌክትሪክ ተገናኝቶ በኢትዮ ኤሌክትሪክ አንድ ለምን ማሸነፊነት ጨዋታው ፍጻሜን አግኝቷል። ኢትዮጵያ ኤሌክትሪክ ብቸኛ የማሸነፊያ ጎል ደግሞ ከጎል ያዋሃደው ሀሰን ሁሴን የተሰኘ የኢትዮ ኤሌክትሪክ ተጫዋች ማለት ነው። ውጤትም ተከትሎ ቅዱስ ጊዮርጊስ ሲካተሽበት ሲያጋጥም በሐዋሳ ያደረጋቸው ሶስት ጨዋታዎችን ማሸነፍ አልቻለም። በአንጻሩ ይሄ ኤሌክትሪክ ነጥቡ ከ11 ወደ 14 ከፍ ማድረግ ለተጫውን ወደ ሁለተኛ ያታደገበት ወሳኝ እጅ የተቀናጀ ማለት ነው። የኢትዮጵያ ፕሪሚየር ሊግ ልክ አሁን ላይ ፕሪሚየር ሊጉ እንዳለበት ሁሉ ደረጃ ተለዋዋጭነቱ እጅግ አስገራሚ የምንለው ሆኖ ሌላኛው ፋሲል ከተማ ነው። ፋሲል ትናንትና ወሳኝ ድል አስመዝግቧል። አስር ሰዓት በሰዓት ተከናውኖ የነበረው የፋሲል ከተማ ጨዋታ ፋሲል ፋቶም ድል በማድረግ እነሆ ማሸነፍ ደረጃው ማሻሻል የቻለበት አጋጣሚ ተፈጥሯል። የአፄዎቹን ባለ ድል ያደረገች እንግዲህ ብቸኛ ግብ ቃል ኪዳን ዘላለም ከመረ ማሳረፏል። በጨዋቶ ፋሲል ከነማ በኳስ ቁጥጥር ሆነ በጉልሙ ከራረገድ ሻሽሎ የታየበት እና ሀይቆቹ በአንጻሩ በመጨረሻ ደቂቃዎች ያቸነ ግብ ለማስቆጠር ጥረት ያደርጉም ሳይሳከላቸው እንደቀረ ተመልክተ ማለት ነው። ቁጥቱን ተከትለው ፋሲል ከነማ ነጥቡን ከአስራ ሁለት ወደ አስራ አምስት ከፉ ማድረግ ወደ ሁለተኛ ከፍ ያለበት ወሳኝ ድል አሳክቷል። ሀዋሳ ከተማ በአንጻሩ የሊጉ መሪ የሚሆንበትን እድል ሳይጠቀምበት ቀርቷል ማለት ነው። ሌላኛውና የመጨረሻው መርሃ ግብር ትናንትና በኢትዮጵያ ሊግ ከተከናወኑት መካከል በሰባተኛ ሳምንት የሁለተኛ ቀን የመጨረሻ ጨዋታ አምሻሻ ስብሰባ ያለ በሀዋሳ ዩኒቨርሲቲ ኢትዮጵያ ቡና ከሸገር ከተማ ተገናኝተው ነበረ። ኢትዮጵያ ቡና እንግዲህ ከምራት ተነስቶ ሁለላ አንድ በማሽነፍ ከተቀያታ ሸንፈት በኋላ ወደ ድል የተመለሰበት መጤት አስመዝግቧል። ቡናማዎች እንግዲህ በአንድድል ያደረጉት ሁለት ግቦች አንበሎ ራምኬል ጀምስ እና ኦበከር ከመሸነፍ ግብ ደግሞ ጀቤሳ ሜሳ አስቆጥሯል። ማለት ከተማ ቢጫ በቀይ ካርድ ከሜዳ በመጣቱ ምክንያት ቀሪ 30 ደቂቃዎች በጎደሎ ተጫዋች እንዲጫወት ተፈርዶበት ነበረ። ኢትዮጵያ ቡና ይህን አጋጣሚ በመጠቀም ከተከታታይ ሸንፈት በኋላ ከድል ጋር ዳግም ሊታረቅ ድሉ፣ ጫና ውስጥ የሚገኙት ወጣት አሰልጣኝ ቢ ካሳን እፎይታ የሰጠ ሁኗል ማለት ነው። አጠቃላይ እንግዲህ ትናንትና በኢትዮጵያ ፕሪመርሊግ በተደረጉ ጨዋቶች ላይ ልናነሳ የምንችላቸው ነጥቦች ይሄ ነው። ሌላኛው ትናንትና አንደርሶን ቲንቲማችን ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ የምድብ የመጨረሻ ጨዋታቸውን ትናንትና በአበበ ቢቂላ ስታዲየም ከኬንያ ጋር መከወን ችለዋል። ከግሩም የጨዋታ እንቅስቃሴ ጋራ ተጋጣሚያቸውን አንድ ለዜሮ ማሸነፍ ችለዋል። አሁንም ኢትዮጵያን የማሸነፊያ ብቸኛ ጎል ማስቆጠር የቻለው ዳዊት ካሳ። ዳዊት ካሳ ዘንድሮ እጅግ አስደናቂ ጊዜ እያሳለፈ የሚገኘው በሴካፋ ውድድሩ ላይ ጥሩ ብቃቱን እያሳዩ ከሚገኙ ወጣቶች መካከል አንደኛው ነው። ካለፉት አራት ጨዋታዎች ሰባት ጎሎችን እና ስምንት አሲስቶች አንድ አሲስቶች ማድረግ የቻለበት ሁኔታ አለ። ለቡድኑ እየሰጠው ባለው የመጨረስ ኳሊቲ የቡሩን የማሸነፍ በራስ መተማመን የሚያሳዩ የሚገኘው ጥራት የበለጠ ጎሎች እናየው ያደረገን ሆኗል ማለት ነው። ሌላው ኡጋንዳ እና ጅቡቲ ያደረጉት መርሃግብር ነበር። ኡጋንዳ ጅቡቲን ስድስት ለዜሮ ማሸነፍ ከሁለተኛው ምድብ የማለፋን የሚያራ ደፈቻ ሀገር ትሆናለች። ይህንን ተከትሎ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በምድብ ሁለት ሁለተኛ ደረጃ ይዞ የጠናቀቀውን ኡጋንዳን በጥሎ ማለፉ የሚገጥም ሲሆን፣ በአንፃሩ ከእኛ ምድብ ሁለተኛ ሆነ የጨረሰችው ኬንያ በምድብ ሁለት አንደኛ ሆና ከጨረሰችው ታንዛኒያ ጋር ሁለቱም እሁድ የሚለዩ ነው የሚሆነው። ታዲያ እኛ እያንዳንዱ ጨዋታ እንደተለመደው ሽፋኖችን እየሰጠነ ወይናንተ የምንርስ ነው የሚሆነው። የታዳጌቻችን ግን እያስደማሙን ያለበት መንገድ በእውነት ይበል የሚያስብል ሊበረታታ የሚገባ በብዙዎች መንገድ በብዙዎች ዘንድ ሊደገፍ የሚገባ ነው። ትላንትና ስታዲየሙ እያለ የሞላ ሲመጣ በእውነት እጅግ ደስ ሲል ነበረ። ምክንያቱም ኢትዮጵያ ውስጥ ለእግር ኳስ ያለን ነገር እየተሟሟ ተመቶ ነበረ። ትላንትና ግን ይህን ነገር ለማስቀረት እንቅስቃሴዎች ሲደረጉ ነበረ። በስፋት የተመለከት ነው። በታዳጊና ወጣቶች እግር ኳስ ልማት ላይ የሱሮ ስራዎች እና በቀጣይ ከባለሻ አካል ጋር በትብብር መስራት በሚገባቸው ጉዳዮች ዙሪያ ውይይት እንደተደረገ የሰማ ነው። እና በአብዛኛው መንገድ አሁን እየተደረጉ ያሉት በፌዴሬሽን ስ የተሰሩ ያሉት እንቅስቃሴዎች እጅግ ሊበረታቱና ተስፋ ልንሰንቅ የሚገባን አይነት ናቸው ማለት ነው እንግዲህ ሮርቱ ዋንጫ ብለናል። ምክንያቱም ቡድናችን ያሳፍረናል የሚል እምነት የለኝም ማለት ነው። ለማንኛውም ክብረትና ክቡን ተፈካቾችን የንታቸው ሚገኛ ራሱ ስፖርት በኢትዮጵያን ድምፅ ነው። የሃሙስ ማለዳ ስፖርታዊ መረጃዎችን ወደ እናንተ እያደረስን ከእናንተ ጋር እንደቀጠልኩ ነው። ወደ አውሮፓ መረጃዎቻችን ትናንትና የተደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ነበሩ። ኮፐንሃገን ካይራት አልማቲን ፖዩስ ደግሞ ሞናኮን አስተናግደው ነበረ። ኮፐንሃገን ከላት አልማቲን አስተናግዶ ስስረቱ በሆነ ውጤት ማሽኖች ፓፎስም ከሞና ከደረጉት መናገብር እጅግ ድንቅ ፉክክር የነበረበት ጨዋታ ነበር። ጨዋታውም ሁለት ለሁለት በሆነ ውጤት የተጠናቀቀበት ሁኔታ ነበር። የነበረው ምሽት አምስት ሰዓት ላይ በርከት ያሉ ጨዋታዎች ተከናውነው ነበር በድምሩ ሀያ ሰባት ጎሎች። አጠቃላይ ደግሞ በእነዚህ የሻምፒዮንስ ሊግ ያለፉት ሁለት ቀናቶች ብቻ አርባ ሶስት ጎሎች የተቆጠረበት ሁኔታን የተመለከትን ነው። አርሰናል ባየር ሙኒክን ሶስት ለአንድ አሸንፏል። እጅግ አስደናቂ ግስጋሴ ላይ የሚገኙት አርሰናሎች ቶትናምን ቀጥቅጠው ከመጡ በኋላ ላለፉት 18 ጨዋታ ምንም ሽንፈት ያላስተናገደውን በአውሮፓ ሻምፒዮንስ ሊግ ምንም አይነት ሽንፈት ያላስተናገደውን በሲዝኑ ምንም አይነት ሽንፈት ያላስተናገደውን ባየር ሙኒክ ሽንፈትን አቅመ ሰውታል። ሶስት ለአንድ በሆነ ውጤት ነው ማሸነፍ የቻሉት የአርሰናል የድል ግቦች ደግሞ ከመረብ ማዋሃድ የቻሉት ገና በመጀመሪያው ደቂቃ ላይ ከማዕዘን ምት በተገኘች ድንቅ ኳስ ሁኒያል ቲምብር ጎል አስቆጥሮ ክለቡን ቀዳሚ ያደረገ በካለን አማካኝ እንግዲህ ጎል አስቆጥረው ወደ ጨዋታ ለመመለስ ጥረት ያደርጉም ሳይሳካላቸው የኋላ ኋላ ተቀይሮ የገቡት በአስቆጥሯቸው አርሰናል ሶስት አናት ላይ የተቀመጡት አርሰናሎች በውድድር ዓመቱ ከባድ የነበረውን የባይር ሞኒክ ፈተና በሚገባ የተወጡበት ሁኔታ ነበረ። አትሌቲኮ ማድሪድ እና ኢንተር ሚላን ሌላ ጨዋታቸውን የከወኑ ቡድኖች ነበሩ። አትሌቲኮ ማድሪድ ጨዋታን እንግዲህ ማሸነፍ ችለዋል። ይህንን ተከትለው በአውሮፓ ሻምፒዮንስ ሊግ ምንም ጨዋታ ያልተሸነፈው ብቻኛው ክለብ አርሰናሉ እንዲቀጥሉ ሆኗል። ኢንተር ሙኒክ እና አርሰናል ነበሩ። እስካሁን በነበረ የሻምፒዮንስ ሊግ ጉዞ ምንም አይነት ሽንፈት ያላጋጠማቸው ትናንትና ግን አትሌቲኮ ማድሪድ እንዲሁም ባየር ሙኒክ አርሰናል ማሸነፉን ተከትሎ ሳይሸነፉ እስካሁን ድረስ የቆዩ ቲሞች አርሰናል ብቻ እንዲሆን አድርገዋል። ፍራንክፉርት አትላንታን በሜዳው አስተናግዶ ሶስት ለዜሮ በሆነ ውጤት ተሸንፏል። ሊቨርፑል አሁንም መግቢያው ጠፍቶታል። ትናንትና በአንፊልድ ሮድ ፒኤስቪን አስተናግዶ አራት ለአንድ በሆነ ውጤት ተሸንፏል እንጂ ተአምር የሆነ ለማመን የሚከብድ ሁኔታዎች ነው ያለው አንፊልድ ላይ ደጋፊ ተስፋ ቆርጦ ሲወጣ እንደማየት የሚያም ነገር የለም። በብዙ መንገድ ከተመለከታችሁ አንፊልድ ላይ የነበረው ደጋፊ የሚሞት እስከ መጨረሻው ድረስ በብዙ መንገድ ልታነሳው የምትችለው ልታበረታታው የምትችል እንግሊዝ ውስጥ ካሉት የድጋፍ ሰዎች በታማኝ ደረጃ በከፍተኛ ደረጃ የምታስቀምጣቸው ደጋፊዎች ገና በሰማንያ አምስተኛ ሰማንያ አምስተኛ ደቂቃ ላይ ክለቡን መደገፍ ተስፋ ቆርጠውበት በውጤቱ ረገድ ሳይታገዝ ቀርቶ እነሱም አዝነው ሲወጡ ይሄ ከረጅም ጊዜ በኋላ የተመለከት ነው፣ ተውስታ ነው እና በጣም የሊቨርፑል ቀውስ እንደዚህ ባለ መንገድ በሰራው ጥፋት ወደ ጎል ወደ ለመለስ ሶስት ጎሎች እንግዲህ ሊቨርፑልን የሽንፈት ጉዞን ያስቀጠለበት የተፈጠረው አድማጮች፣ እንግዲህ ሊቨርፑል መሸነፍ ተከትሎ የአርነ ስሎትን በረሁን ላይ መነቃነቅ የጀመረ ይመስላል። እናንተ ቢመጣ ማን ይተካዋል? በአርነ ስሎት ዙሪያስ ያላችሁ አቋም ምን ይመስላል የሚለውን ነገር አጋሩን። ሌላው የተደረገው መናገር ኦሎምፒያኮስ ከሪያል ማድሪድ ነው ኦሎምፒያኮስ ከሪያል ማድሪድ ባረጉት ግብር ላይ አምስት ለሶስት ነው አምስት ለአራት ኪሊያን ምባፔ እጅግ ደምቀ መሸበት ጨዋታ ነበረ በ 5 በ በ አራት የድል ግቦች ያለፉት ጨዋታ ጎሎችን አላስቆጠረም ተብሎ ሲታማ የነበረው አስቆጥሮ የተመለሰበት ሁኔታ ተፈጥሯል ገና መርተው የነበረ ቢሆንም እንደዚሁ ኪሊያን ምባፔ አከታትለው ያስቆጠራቸው ሶስት ጎሎች ሶስትራንድ ሲምበር የመጀመሪያው ግማሽ ጥናቀ ነበሩ። መንገዱን አቅንተዋል ማለት ነው። ፒኤስጂ ከቶተናም ሌላኛው ሀገር ነበር። ቶማስ ፍራንክም ሲናገሩ እንዴት ያለ ተጫዋች በፈጣሪ ስም እንደዚህ አይነት ተጫዋች ሲወለድ እኛ ዛሬ ተሸነፍ ነው፣ በቪቲኒያ በመኖራቸው ምክንያት ነው ብሏል። ቶተናሞች ሲመሩ ፔሲጃቸው ሲመሩ ሲያደረጉ እስከ ሶስተኛ ጎል ድረስ የተዛለቁ ቢሆንም ከዛ በኋላ ፔሲጆች ግን በቃ በሜላችን ድረስ ነው ከባድ ነው በማለት አምስት ለሶስት ማሸነፍ የቻሉበት ሁኔታ ያለው ኮሎሞ ያመክናቸው ሌሎች ደግሞ ቶትናም እንደዚህ ለቶተናም ጎሎች ማስቆጠር ይሻት ጨዋች ነበር የዚህ የሚገድ ጉዳይ ከባድ እየሆነ መጥተዋል ሪቻርድ ሰን ቀድሞ ጎል ማስቆጠራቸው ያለፉት ስምንት ዘጠኝ ጨዋታዎች ቶተናም እንድል እየቀ ነው አይደለም እና በብዙ መንገድ እየተቸገረ ያለ ይመስላል በአውሮፓ ሻምፒዮንስ ሊግ መርሃግብር እንግዲህ ትናንት የተደረጉ መርሃግብሮች እነዚህ ይመስሉ ነበር ዛሬ ዩሮፓ ሊግ ተጠባቂ መርሃግብሮች ይከናወናሉ ሮማ ከሜላንድ አስቶን ቪላ ከያንግ ቦይስ ፖርቶ ከኒስ ፋይኖርድ ከሴልቲክ፣ ሊል ከዳይናሞ ዛግሬብ፣ እንዲሁም ደግሞ ሎግሬት ከሴልታ ቪጎ ጨዋታቸው ምሽት ልትሳክ አርባ አምስት ሲል የሚከውኑ ሲሆን አምስት ሰዓት ሲል ደግሞ ዩትሬክት ከሮያል ቤትስ፣ ቦሎኛ ከሳልስበርግ፣ ኤግሊስ ከስቱትጋርት፣ ማካቢ ቴል አቪቭ ከሊዮን፣ እንዲሁም ደግሞ ኖቲንግሃም ከማልሞ ጨዋታቸውን የሚያከናውኑ ነው የሚሆነ ማለት ነው። እኛም ደግሞ አብዛኞቹን ጨዋቶች እንግዲህ ሽፋን ለመስጠት የምንሞክርባቸው ሁኔታዎች አሉ ማለት ነው። እንግዲህ ከጨዋታው መጠናቀቅ በኋላ አሰልጣኞች ለቡድናቸው የተናገሩትን በተወሰነ መንገድ እናንሳ። ማፓፔ በጣም ጥሩ ነበረን፣ ነገር ግን የቪኒሲስም ድንቅ ብቃት መዘንጋት የለብንም ሲሉ ዣቪ አሎንሶ ተናግረዋል። እንደምናስታውሰው በቅርቡ ዣቪ አሎንሶ

በጨዋታ ላይም የምናዩበት ጊዜ ሩቅ አይመስለኝም ሲል ተናግሯል። ማለት ነው ምናልባት የቪኒ እና የዣቢ አሎንሶ ጉዳይ እንዴት ሲፈተል አብራል የምንመለከተው የሚሆነው አርኔስ ሮት ከጨዋታ መደናቀቅ በኋላ እንግዲህ ከ1992 ወዲህ ለመጀመሪያ ጊዜ በሶስት ተከታታይ ጨዋታ በሁሉም ውድድር መድረኮች ላይ ሶስት ፕላስ ጎሎች ሊቨርፑል ሲያስተናግድ ይሄ ለመጀመሪያ ጊዜ ነው እና ፕሪሜር ሊጉ የጀመረበት ሲዝን ነበር 1992 ፕሪሜር ሊግ እንደ አዲስ ፕሪሚየር ሊግ ተብሎ መጠሪያ ስያሜ ካገኘበት ጀምሮ ነው። ይሄ ማለት ሊቨርፑል በእነዚህ ሰላሳ ሁለት ዓመታት የፕሪሚየር ሊግ ብዙ ውስጥ ሶስት ሁለት ዋንጆች ማሸነፍ የቻለበት ብቻ ነበር ና አንድ ሽሎት ይህን ተጠይቀው ባነሱ ታሳብ መሰረት ስለ እኔ መባረር ብዙዎች ሊናገሩ ይችላሉ። ምክንያቱም ይህም የተለመደ ነው። በተያትሪ ጨዋታ ልሽነፋ ሰጠኝ እንዲህ ያሉ ነገሮች መወራታቸውን ኖርማል ነው። ነገር ግን ለጊዜ

ጎል እየሆኑ እኛ ደግሞ ነስቁጥራቸው ጎሎች ደግሞ እየተሳሉ ተቸገረ እንጂ ቡድናችን በአጭቆት መንገድ እየተገበረው የሚገኘው ሲስተም ወጥነታችን ያሳያል ብለው አርሚስ ተናግረዋል ማለት ነው። ሚኬል አርቴታም ዛሬ ማታ በአውሮፓ እግር ኳስ መጥ ከሆኑ ቡድኖች ጋራ ተጫወተን ጥሩ አፍሰ ተመሳይተናል። ይህ ጅማሮ ነው። አሁንም ብዙ የሚቀናን ነገር አለ። በብዙ መንገድ ጠብቁን ብለዋል። እንግዲህ ዘንድሮ አርሰናል እጅግ እጅግ እጅግ እጅግ አስፈሪ ይሆናል። አሁን ደግሞ ጠብቁን ያሉትን በምን አይነት መንገድ ሰፍ ብለን እንድንጠብቃቸው የሚያደርግ እንደሆነ ለማመን የሚከብድ ነው ማለት ነው። በብዙ መንገድ ከተመለከትን ያለውን ሁኔታዎችን ስናይ እየገጠሙት ወይም ደግሞ እየተደረገ ያለ ሁኔታዎችን በስፋት ለመዳሰስ በሚመችበት ሰዓት ላይ የአቴታን ሁኔታ በቀላሉ ማንሳት ይከብዳል። ቡድኑ የተለወጠበት መንገድ ሃይቡሪ ላይብራሪ የሚለው ይህ የደጋፊዎች ዝምታን በአንድ ወደ ደርሰ የተቀየረበት ሁኔታ እጅግ ነ አስገራሚ ነበር ማለት ነው። ሌላኛው ክብረትና ክብራን የአስሮተኛ ሳምንት የእንግሊዝ ፕሪምየር ሊግ የሳምንት ምርጥ ተጫዋቾች እጩ ትናትና ይፋ ተደርጎ ነበር። አሸናፊውን በተመሳሳይ የተገለጠበት ሁኔታ ነበረ። የዌስትሃም ምግብ ጠባቂ አልፎንሶ አሬኦላ፣ እንዲሁም ደግሞ ሃቪ በርንስ ኒውካስል፣ ኤዜ አርሰናል፣ እንዲሁም ደግሞ ሞሪሎ ከኖቲንግሃም ፎረስት፣ ፒክፎርድ ኤቨርተን እንዲሁም ደግሞ በክርስቲያን ፓላስ በኩል የረሚ ፒኖ፣ ሞርጋን ሮጀርስ ደግሞ ከአስቶን ቬላ፣ አንድሪያ ሳንቶስ ደግሞ ከቼልሲ የተመሩት ሌሎች ነበሩ። ትሪክ እንግዲህ በሳምንቱ መጨረሻ ላይ መስራት የቻለው ዜ የሳምንቱ ምርጥ ተጫዋች ተብሏል ማለት ነው። ቴሌግራፍ ይዞት መወጣ ደግሞ የዘውር መረጃ አርሰናል ስፔ ላይሆን የኤልቺ አማካይ ሮድሪጎ ሜንዴዝን ለማስፈረም የተቀጠለው እንደሆነና የተጫዋቹ ውል ማፍረሻ 175 ሚሊዮን ፓውንድ እንደሆነ ዘግቧል። ማለት ነው። ሌላኛው ደግሞ ከዝውውር ጋር በተያያዘ የማንቸስተር ዩናይትድ የወልበሱን ጎሜዝን ለማስፈረም እንቅስቃሴ ላይ እንደሚገኝና አሁን ላይ ይወጡ በሚገኙት መረጃ መሰረት ደግሞ የጥር ወርስ ሳይጠናቀቅ ወይም ደግሞ በጥር የዝውውሩ መስኮት የፈረንጆቹ አዲስ አመት ሳይገባ ቶሎ ለማስፈራም ነው ፍላጎት እንዳላቸው የተገለጸ ማለት ነው። ድርድሮች አሁን ተጀምረዋል። የተጫዋቹም የዝውውር ክፍያ አርባ ሁለት ነጥብ አምስት ሚሊዮን ይሆናል ተብሎ ይጠበቃል። በቀጣይስ ምን አይነት ውሳኔዎች፣ ምን አይነት የዝውውር መረጃዎች ይሰማሉ የሚሉት ነገሮች ስናገኝ ወደ እናንተ ጋርስ ያልሳ ሳዳምጡ የነበሩ አረሱ ስፖርት በኢትዮጵያ ነብ ፕሮግራሙን እየመራሁላችሁ አብሬያችሁ የቆየሁት እኔ ሮቤል አብርሃም ነበርኩኝ። ሐሙስ የቀን ቅዱስ እንዲሆንላችሁ ተመኘሁ።